የመለከቴን ድምፅ አሰማለሁ ብዬ ዋለሁ እና ድጋሜ የመለከታችሁን ድምፅ አሰሙ የልታችሁን ድምፅ አንለውወዳችኋለሁ እግዚአብሔር ያክብራችሁ። በዚህ የምስጋና ይቀ ዋጋ ከፍላችሁ ከውቅ ሀገር የመጣችሁ ከብዙ ሀገር የመጣችኋላችሁ እጅግ በጣም አመሰግናችኋለሁ። ጌታ ኢየሱስ የተባረኪውን ቀጥታ ወደ ቀጣዩ የምንሄደው መዝሙረ ዳዊት 92 ቁጥር 12 92 ኛው መዝሙር ቁጥር 12 ላይ ምን ይላል? ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። መዝሙረኛው ዳዊት ላይ ጻድቅ ሰው ባይኖር በምድር ጻድቅ ተብሎ አይጻፍም። ዛሬ አንድ መልእክት አለኝ። ባክ እንደ ዘንባባ ያፈራል አለ። እንደ ዘንባባ ያፈራል ብሎ ሲል እኔ ዘንባባን እንግዲህ ለምን ተጠቀመ መጠየቅ ይቻላል። ክብር ለኢየሱስ ይሁን። መጠየቅ ይቻላልና ጠየኩኝ። ዋሪ ዘር ኢዝን ቢሃይን ዋይ ጋድ ኒድስ ዘ ፓልም ትሪ አይ ዋዝ አስኪንግ ኤ ሎት ኦፍ ታይምስ። በቃ ብዙ ሰዓት ጠይቅ ነበረ። አቮካዶ አንበላም ወይ ብየ ጠይቃለሁ። አቮካዶ ምርጥ ነው። ለምሳሌ ማንጎ ማንጎ አንበላም። እንደ ማንጎ ቢላው እንደ ሰይልም ማንጎጁሱ ደሳይለ አይልም። ሙዝ ሙዝ የኬንያ ሙዝ ጠቃጠቆ ሙዝ አሁን ምን የመሰለ ሙዝ እያለ ደግሞ ዞር ብዬ ምናምን ፓፓያ ለጨጓራ በሽተኛ በል። ብዙ ነገሮች አሉ አይደለም ወይ? ለምንድነው ዘንባባ ያለው ብዬ ስል በደንብ ልቡን አዘጋጅተው እየሰማኝ ላለሰው ነው ማወራው ባይዘው ምንድነው አትለኝም። ሌሎቹን እነዚህ ፍራፍሬዎች ስመለከታቸው ለካ ሁሉም የገበሬ ናቸው። የአንድ ግለሰብ ናቸው። እና የሚገኙት ደግሞ ከጓሮ ነው። ከሽማግሌው ወይንም ከገበሬው ከአርሶ አደሩ ጓሮ ነው የሚገኙት። ለምንድን ነው እንደ ዘንባባ ያለው ብዬ ስን፣ ዘንባባ መከኛው አደባባይ ነው። የጓሮ ዘንባባ የለም። የከተማው ስትሬት መለያው ዘንባባ ነው። የከተማው እምብርት ላይ አደባባዩ ላይ የሚቆመው ዘንባባ ነው። የአደባባይ ላይ ዛፍ ነው። የአደባባይ ላይ ዛፍ የከተማው ኮሚኒቲ ሲያልፍ ኦኬ ብሎ አይቆምም። ሚኒስተሩ ስለመጣ ሰፈር አይገባም። በስልጣን ከፍ ያሉ ሰዎች ሲመጡ ኦ እኔ እዚህ ጋር አልመጥንም ምናምን አይልም። በቃ ቆሟል። ቢበሳጭም ባይበሳጩም ቆሟል። ስለ ዘንባባ ለምን ተጠቀመ ብዬ ስል ዘንባባ ከምድር ላይ ነቅለኸው፣ አዳምጥ፣ በደንብ ስማ። ከምድር ላይ ነቅለኸው ስሩን አራግፈ መሬት ላይ ብትጥለው አየር ላይ ስሩን ይልካል። አፈር ያልነካው ስር ተነቅሎ ድንጋይያማ ስፍራ ላይ ብትጥለው አየር ላይ ስሩን ይልካል። ከዛ መሬቱን ቼክ ሲያደርግ ድንጋይ ከሆነ እንደገና ስሩን ይልካል። ድንጋይ ከሆነ ቼክ ያደርጋል፣ ስሩን ይልካል። አፈሯን ሲያገኝ ግን ይገፋል። ያን ረጅሙን ስር ሰምጥጦ ወደ ውስጥ ይከተውና ከወደቀበት ያለ ምንም እርዳታ እንዲህ እያለ እንዲህ እያለ እንዲህ እያለ እንዲህ እያለ ቀጥ ብሎ ይቆማል። በቃ ተቋርጧን እድገቱ ድገቱ ያለው ማን ነው ማን ነው የጣለ ብለው። ዳግም ትቆማለ ብለው እንደገና ትቆማለህ በለው። እዚህ ጮኸው አሜን የሚል መጽሐፍ፣ ለዚህ ነው ሲናገር ዛፍ እንኳን ቢቆረጥ ስሩ ከበምድር ላይ ቢደርቅ ከውሃ ከዋ ሽታ የተነሳ እንደገና ሊያቆጠቁጥ ምን አለው ተስፋ። ዛሬ መልእክት አለኝ እባክህ፣ በጣም የሚገርም የመጨረሻ ሰይጣንንም አጠገብ ያሉትንም የሚያስደነግጣቸው ድምፅ ይሄ ነው። በጣም የሚገርም ራስ ምታት የሚሆን ድምፅ ልንገርህ፣ በምንም አይነት ሁኔታ አንተን ማድረቅ አይቻልም። ቆርጦ ማስቀረጥ አይቻልም። አንተ ኑሮ የጻድቅ ሰው ኑሮ ነው። ስለዚህ እንደገና የመቆም ተስፋ አለ። ልናገር እናንተ ከተማ ላይ ዘንባባ አለ የለም ጠማማ ዘንባባ አይታችሁ ታውቃላችሁ? እንደዚህ ያለ እንደ ዋርካ የሆነ ዘንባባ ይታቃለ ሁሉ ምን ያለ ነው። እናቴ በጣም ጀግና እናት ናትና የመጀመሪያ ልጇ ነኝ። የሆኑ ነገሮችን ለማስተካከል ስታግል ትመክረኛለች። ልጄ አለች አንድ ቀን ስላት ተፈጥሮን ተመክሮ አይመልሰውም አለች። ኦልሬዲ እንደዚህ ከሆነ ዛፉ ያደገው ተጣሞ፣ ሰባቴ ብትመክር ቅቤ ብትቀባ እንደዛ ሆኖ መልኩን ያሱብ ይሆናል እንጂ ቀጥ ግን አይልም። ስለዚህ ተመክሮ ስለማይስተካከል መግረዝ ነው አለች ጠማማውን የቤቱንም ቋሚ ልኩኞ ለማስገባት በመጋዝ ወዲያና ወዲህ እንደሚደረግ ትገርዘውና ትጨምርለታል። ጠፍጠፍ ጠፍጣፍ ያለ ነገር ትከትበታል፣ ከዛ ቀጥ ይላል አለች። በጠማማ ህይወት ውስጥ የሚመላለስ ጻድቅ የለም። ዳዊት ባይዘው ለመናፍስትም ለሰውም ለንጉስም በፊት ለፊት ነው የሚናገረው። ይሄ አዋን ሳለን በዋጡን ነበር ያለውኮ ሰዎችን ነው። ሰዎች ለጥሳቸው ንክሻ ያላደረገን ማለት በጭንቅላታችን በኩል ከተውን እግራችን እዚህ ጋር እንዲወራጭ ነበር ያሰቡት። ማሰብ ይቻላል ግን አይሆንም። አትድከም። አሁን ለሞት ታቅዶ የነበረ ነገር ለምስጋና እንዲ ሲሆን ካየ ከዚህ በኋላም ለሌሎች ክፉ ለመሆን አታስብ። ኪሳራ ነው። መጽሐፍ ሲናገር ቅኖች የእግዚአብሔርን ፊት ያዩታል ሲል ቅንነት መልካምነት እንዳይመስል ቅንነት ቀጥተኛነት ነው። ኖ ሞር ቤንዴጅ ቤንዲንግ ኢንክላይኒንግ እንደዚያ ከርቭ ምናምን አትሁን ቀጥ በል ቀናውን ከሐሜት ከስንፍና ወሬ ውጣ ቀጥ ወደ ላይ ዘንባባን የፈለገ ነገር ብትላት ወደ ላይ እንጂ ወደ ታች አትመጣም። የዘንባባ ፍሬ ስትሬት ላይ ያሉ ዘንባባዎችን አንድ አይነት ብቻ አይደሉም ብዙ አይነት ዝርያ ያላቸው ይሄ ከአረብ ኤምሬትስ ወደዚህ ሀገር የሚላክ የዘንባባ ፍሬ አለ ይሄ ቴምር የሚባል በዓለማችን በፍራፍሬ ደረጃ ከባዱና ውዱ ፍሬ ማለት ቴምር ነው። ዘንባባ እርካሽ ፍሬ አያፈራም። ጻድቅ ከንቱ ነገር አያፈራም፣ ካፈራ የሚያፈራው እርሱ ውድ ነው። ውድ መሆኑ ብቻ ነው እንዴ? ሌሎች ፍራፍሬዎች ፍሪጅ ይፈልጋሉ ቢኮዝ አፍተር ቱ ዴይዝ ዴይ አር ኦልሬዲ ዳይንግ መልክ ይቀይራሉ። እነ ቲማቲም ምናምን፣ ሌላ ሌላ ነገር ፍሪጅ ውስጥ ካላስቀመጥ ካይሆንም። ቴምሩን ጠረጴዛ ላይ አስቀምጣ ዓመቱን ሙሉ ፍሬሽ ነው። ቫይረስ አያገኘውም፣ ባክቴሪያ አያገኘውም፣ ፍሬሽ ነው ዓመቱን ሙሉ። አንድ መልእክት አለኝ። በሲዝን የማይለዋወጥ ፍሬ ታፈራል። ኮንፈርት በማይፈልግ ሁኔታ ውስጥ ታፈራል። እንዲሁ ዌልካም ሳይሉ ታፈራል። አሜን! እስቲ ጮሆ አሜን! እንዲሁ አሜን! እንዲሁ አፈራለሁ በለሴ! በፍሬ እወጣለሁ በለ እየተገለጥኩ እወጣለሁ በል። በመንፈስ ጽ አመን የሚለኝ ሃለ እኮ ታውቃላችሁ። ሃለ እኮ የራዬ ያ ሚስት ሰንሴ እኔ አይደል ዛፍ ላይ ያለ ጎመን ማለት ነው። ሃለ እኮ ቅጠሉ የሚረግፍበት ወር አለ የሆነ ፀሐይ የሚበረታበት የሆኑ ወራት ይረግፍና እንደ አዲስ ደግሞ የሆነ ወር ላይ ነው አዳዲስን ቡጥ ይዞ የሚመጣው አይደለ። ስማ ዘንባባ ግን ክረምትን በጋም አይጠወልግም፣ አይደርቅም እንደ ለመለመ ነው። መልእክት አለኝ። ቀኝ እጅህን አንሳና በራስ ላይ ለራስ ነቢይ ሁን፣ ተንበይ በራስ ላይ በየትኛውም ሁኔታ በል። በየትኛውም በየትኛውም በየትኛውም በየትኛውም ሲዝን አፈራለሁ፣ እለመልማለሁ። እኔ እምለውን ትላለህ። እኔ የሆነ ነገር ስል አፈራለሁ ትላለህ። በየትኛውም ሁኔታ ቢመችም ባይመች መስከረም ላይ ጥቅምት ላይ ህዳር ግን ታሳስ ላይ ነው እረ ጥር ላይ የካቲት ላይ መጋቢት ሚያዝያ ወር ላይ አንተ ግንቦት ላይ በእውነት ሰኔ ላይ እውነት ሐምሌ ላይ አረባኪ ነሐሴ ላይ አመቱን ሙሉ ዝናብ አይዘንብም። ደመና አይታይም። በአንድ ሰው ላይ ፍሬያማነት ተወሰነ ተወሰነ አሎ ከኔ ጋ ናችሁ? እንደ ዘንባባ ያፈራል። በዓለማችን ዘንባባ የሌለበት ሀገር የለም። ማወቅ አለባቸው። አሁን ሀለ እኮ ደጋ ላይ አይዝም ቆላ ላይ ነው የሚይዘው። ወይ የሆነ ዛፍ የሆነ ጋ ነው የሆነ ጋ የለም። ግን ዘንባባ ቆላ ደጋ ወይነ ደጋ ወይነ ቆላ ይባላል እንዴ። ይሄንን ግን ብቻ በየትኛውም ሁኔታ ውስጥ የትኛውም ሀገር ላይ አለ፣ ሁሉም ጋር ዘንባባ አለ። እና ሁሉም ዛፍ በሲዝኑ ምክንያት ቅጠሉ ሲረግፍ እሱ እንደለመለመን ያለ ዘንባባ የግለሰብ አይደለም፣ የማኒስፓሊቲ ነው። እግዚአብሔር እስከዛሬ ኖረ እንዳይመስል፣ እግዚአብሔር ዘላለምን የኖረ አምላክ ነው። አንተ እንጂ እስከዛሬ የኖርከው፣ እግዚአብሔር ያንተን ነገ ኖሯል። ስለዚህ ነገህ ላይ ያለው ነገር ሁሉ በእግዚአብሔር የተጠበቀ ነው። አንተ ወደ ትላንት ብቻ አደለም ከነጎዳ የምትደርሰውም በእግዚአብሔር ተይዟል። ቀኝ ጅ ብድግ አድርግና፣ የሚደክም ነገር የለም በል፣ የሚወርድ ነገር የለም፣ የሚጨነግፍ ነገር የለም፣ እየጨመረ ይሄዳል በል። ድብና አርጋ አሜን ነዋ። እንደ ሊባኖስ ዝግባ ያድጋል።